ኢትዮጵያ የሰው ሀብት ልማትን ትኩረት ሰጥታ በመስራቷ ባለፉት ዓመታት ለውጦች አግኝታለች አሉ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ። አፈጉባኤው የኢትዮጵያ የሰው ሀብት ልማት ፎረም ዛሬ ሲጀመር ባደረጉት ንግግር፣ በትምህርት በጤና፣ እንደዚሁም በሰው ሀብት ልማት ላይ መስራት መፍጠር የሚችሉ ዜጎችን ለማፍራት ወሳኝ ነው ብለዋል። የገንዘብ ሚኒስትሩ አህመድ ሺዴ በበኩላቸው መንግስት የኢትዮጵያ ወደፊት እጣ ፈንታ የሚወሰነው በዜጎቿ ላይ በሰራችው ስራ መሆኑን ተናግረዋል። ከፍተኛ በጀትም ለሰው ሀብት ልማት ተመድቦ እየተሰራ ስለመሆኑን የገለጹት በስፍራው የሚገኘው ባልደረባችን አንዱ ዓለም ተስፋዬ ነው። ተጨማሪ መረጃዎች ሊያደርሰን በቀጥታ መስመራችን ላይ አግኝተነዋል። አንዱ ዓለም፣ መረጃዎችን ለተመልካቾች ማድረስ ትችላለህ? አመሰግናለሁ ኃይለ ኢየሱስ። እንግዲህ የኢትዮጵያ መንግስትና የዓለም ባንክ ግሩፕ በጋራ ያዘጋጁት የኢትዮጵያ የሰብዓዊ ካፒታል ፎረም 2025 በዚህ በአድዋ መታሰቢያ ሙዚየም ጀምሯል። እንግዲህ በዚህ መድረክ ላይ የተለያዩ የፖሊሲ አውጪዎች፣ የዓለም አቀፍ አጋር አካላትና የተለያዩ የዘርፉ የሚመለከታቸው ባለሙያዎች ተገኝተዋል። እንዲሁም ደግሞ የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፉን ጨምሮ የገንዘብ ሚኒስትሩ አህመድ ሽዴና የዓለም ባንክ የቀጠናው ዳይሬክተሮች ናቸው በዚህ ጉባኤ ላይ የተሳተፉ የሚገኙት። እንግዲህ ይህ ጉባኤ በዋናነት የ ሀብት ልማት ላይ የሚያተኩሩ የተለያዩ አዳዲስ ስትራቴጂዎችን ለመቅረጽ ያለሙ ምክክሮች ይደረጉበታል ተብሎ ይጠበቃል። በጉባኤው ላይ መክፈቻ ንግግር ያደረጉት የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ኢትዮጵያ ባለፉት ዓመታት በሰብዓዊ ሀብት ልማት ላይ እየሰራች ያላቸውን ስራዎች ጠቃቅሰዋል። እነዚህም ስራዎች በተለይ ደግሞ ሀገሪቱ ለማሳካት ያቀደቻቸውን ግቦች ሁለንተናዊ ዓለም ሁሉን አቀፍ ኢኮኖሚ ብልጽግናን ለማረጋገጥ ያለመቻቸውን ግቦች ለማሳካት ወሳኝ መሆናቸው ያነሱት በተለይም በትምህርት በጤና እንዲሁም ደግሞ በማህበራዊ ጥበቃ ዘርፎች ላይ የተለያዩ ስራዎች መሰራታቸውን አንስተዋል። በትምህርት ዘርፍ ባለፉት አመታት የተለያዩ ከፍተኛ የሆኑ የትምህርት ተቋማት ግንባታ መከናወኑና ህጻናት ተማሪዎች በነዚህ ትምህርት ተቋማት የትምህርት እድል እንዲያገኙ በማድረግ ከፍተኛ የሰብአዊ ሀብት ልማት ላይ ለመሰራት መቻሉ ነው ያነሱት። በጤናው ዘርፍም በጤና ኤክስቴንሽን መርሃ ግብር በተለይ ደግሞ የእናቶችና የህፃናት ሞትን ለመቀነስ በተለያዩ አካባቢዎች የጤና አገልግሎት ተደራሽ ለማድረግ ከፍተኛ ጥረት መደረጉን ነው የጠቀሱት። በሰብአዊ ሀብት ልማት ኢትዮጵያ እንግዲህ ያላት ከፍተኛ የሆነ የወጣቶች ቁጥር ያላት ሀገር እንደመሆኗ መጠን ወጣቶችን ትኩረት ያደረጉ የክህሎት ልማት ስራዎች ላይ ባለፉት ዓመታት በርካታ ስራዎች አከናውናለች። በተለይ ደግሞ ወጣቶችን ስራ ጠባቂ ብቻ ሳይሆን ስራዎችን መፍጠር የሚችሉ ዜጎች አድርጎ ለማውጣት በቴክኒክና ሙያ ተቋማት በኩል የሚሰራው ስራ ለዚህ በከፍተኛ ደረጃ ሊጠቀስ የሚችል ተግባር እንደሆነ ነው የጠቀሱት። እንግዲህ በዚህ መድረክ ላይ የገንዘብ ሚኒስትሩ አህመድ ሽዴን ባደረጉት ንግግር በዚህ ዘርፍ ኢትዮጵያ የሰብዓዊ ሀብት ልማት ላይ ከሚተኮርባቸው ዘርፎች መካከል በተለይ ደግሞ የትምህርት፣ የጤናና የማህበራዊ ጥበቃ ላይ ከፍተኛ በጀት መድባ ስትንቀሳቀስ እንደነበር አንስተዋል። ለአብነትም በትምህርት ዘርፍ ከአጠቃላይ በጀት ወደ 22 በመቶ ተመድቦ እየተሰራ እንደሚገኝ አንስተዋል። የሰብዓዊ ልማት ሲባል በተለይ ደግሞ አንድ ሀገር ያላትን የተማረ የሰው ሀብት ነውና የሚለካው። በዚህ ዘርፍ ከፍተኛ ውጤት እንዲገኝና ኢትዮጵያ ተማሪዎቿን ልጆቿን እንድታስተምር እንድታበቃ የሚያስችሉ የትምህርት ልማት ላይ ከፍተኛ ስራ ሲሰራ እንደነበር አንስተዋል። በጤናው ዘርፍም በየአመቱ ከ10 ሚሊዮን በላይ በሴፍትኔት አገልግሎት የዜጎችን የጤና ተጠቃሚነት ለማድረግ እንዲሁ ደግሞ የተለያዩ አገልግሎቶችን ለማዳረስ ሲሰራ እንደነበር ነው ያነሱት። በጥቅሉ በሀገራችን ያለውን የሰብዓዊ ሀብት ልማት ላይ ትኩረት መስጠቱንና በዚህም ዘርፍ መንግስት ከሁሉም ቅድሚያ ቅድሚያ ሰጥቶ እየሰራ እንደሚገኝ ነው ያነሱት። እንግዲህ በመድረኩ ላይ ሌላኛው ንግግር ያደረጉት የዓለም ባንክ የምስራቅ አፍሪካ ሀገራት በተለይም የኢትዮጵያ፣ ኤርትራ፣ ሱዳንና ደቡብ ሱዳን ዳይሬክተር የሆኑት ማርያም ሳሊም ናቸው። እሳቸውም እንዳነሱት እንግዲህ በዓለም ባንክ በኩል ከፍተኛ ትኩረት ከሚሰጣቸው ዘርፎች አንዱ የሰው ሀብት ልማት መሆኑን አንስቷል። እንደሚታወቀውም በዚህ በ ሀያ ሀያ አምስት ብቻ የዓለም ባንክ ወደ 12 ያህል የሰው ሀብት ልማት ላይ ያተኮሩ ፕሮጀክቶችን እየተገበረ ይገኛል። በእነዚህም ፕሮጀክቶች እንግዲህ ከ ሶስት ነጥብ ሶስት ስምንት አራት ቢሊየን ብር በላይ ፈሰስ ተደርጎ ነው እየተሰራባቸው የሚገኘው። ይህም ከሚያተኩርባቸው ዘርፎች መካከል ትምህርት፣ ጤናና ማህበራዊ ጥበቃ ዋና ዋናዎቹ ናቸው። እንግዲህ በዚህ ዘርፍ ኢትዮጵያም ዘርፈ ብዙ የሆነ ስራዎችን እየሰራች መሆኗን አለም ባንክ እንደሚያደንቅ ነው ያነሱት የዳይሬክተሯ ማለት ነው። በተለይ ደግሞ ከሰሞኑም የይፋ የተደረገው የኢትዮጵያ የጤናና የመድኃኒት ቁጥጥር የአለም የጤና ድርጅትን ደረጃ ሶስት ወይም ደግሞ ማጆሪቲ ሌቭል ስር የሚባለውን ማግኘቷም የዚህ አንድ ውጤት ተደርጎ ሊታይ እንደሚችል ነው ያነሱት። ለዚህም እንኳን ደስ አላችሁ ብለዋል ዳይሬክተሯ ማለት ነው። እንግዲህ በዚህ መድረክ የተለያዩ አካላት ናቸው የተሳተፉ የሚገኙት የጤና ሚኒስትሯ መቅደስ ዳባ እንዲሁም ደግሞ ሌሎችም ከፍተኛ ሚኒስትሮች አሉ። በተለይ ደግሞ በኢትዮጵያ የሰው ሀብት ልማት ላይ የሚያስፈልጉ አዳዲስ ስትራቴጂዎችን ለመቅረጽ የሚያስችል ውይይት ይደረግበታል ተብሎ ይጠበቃል። ዛሬን ጨምሮ በቀጣይ ሁለት ቀናትም ይህ መድረክ የሚቀጥል ነው የሚሆነው። አጠቃላይ ለአሁን ያለኝ መረጃ ይህንን ይመስላል። አይለየሱስ